ጥላቴ ይቃጠል፣ እስቃለሁ እስቃለሁ እስቃለሁ እኔ እስቃለሁ እያለች ሀይምዬ በቲክታክ ገጿ ላይ እየቀወጠችው መታለች። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የማእዚ የመሬዋ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። የእኔ ምርጦች፣ የእኔ ምርጣ ምርጦች፣ ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። ይመጣለው ዛሬ ሀይምዬ በጣም ደስተኛ ሆና እንግዲህ የሌለው ማለት ነው። ጥላቴ ይቃጠል ይቃጠል፣ እስቃለሁ እስቃለሁ፣ ስለ እኔ ሰው ቢያወራ ምንጨነቀኝ ምንጨነቀኝ፣ ግዴለኝም ግዴለኝም፣ እኔ እንደ ነብሮች እጮሃለሁ እጮሃለሁ እሚል እንግዲህ የራፕ ዘፈን ይሁን ምን ይሁን እኔ ሰምቼው አይቼው አላቅም። እያስነካችሁ መታለች ማለት ነው በቃ ደግሞ ሁለት መቶ ሺህ ልትገባ ነው። ቤተሰብ እንኳን ደስ አላችሁ። ለዛ ኮ ነው እስቃለሁ እስቃለሁ ያለችው ማለት ነው። በጣም ደስ ይላል። እኛ የምንፈልገው እንድስቁልን ደስተኛ እንድትሆኑልን፣ እንዲከፋችሁ አንፈልግም። ሐይሚዬ ግን እኛ እንደምንጨነቅላችሁ እኛ የእናንተ ደስታ እንደሚያስደስተን ታውቃላችሁ። አንችም ብሩኬም ማለት ነው ታውቃላችሁ። ግን የምታውቁ አይመስለንም፣ የምታውቁ አይመስለንም። ግን እወቁልን እንዴት እንደምንወዳችሁ ብዙ ተመልካች ለእናንተ እንዴት እንደሚያስብ የእናንተ ጭንቀት እንደሚያስጨንቃቸው፣ የእናንተ ደስታ ደግሞ ከእናንተ በላይ እንዴት እንደሚያስደስታቸው ማወቅ አለባችሁና ሐይሚ እንግዲህ የዛሬ አመጣጠው በጣም የሚገርም ነው። ብቻ ትናንትናም የሆነ ደስ የሚል ነገር አይቻለሁ። ሐይሚና ብሩኪ ያው ተገናኝተው ወደ ዳኒ ጋር አቅንተው ነበር። ዳኒ ቤት ትንሽ ብጥብጥም ቢኖርም ነገር ግን የነሱ አንድ መሆንና ብሩኪ ዳኒን ጥያቄ ጠየቀዋለ። ከሐይሚ ምንድን ነው የምትፈልገው? ማለት እንግዲህ ያው ገብቷችኋል አደለ ቤተሰብ መቼም ይገባችኋል እኔ ባልጨርሰው እና ዛሬ ደግሞ እርግጠኛ ነኝ በሀይሚ ቤት እንጠብቃለን። ምክንያቱም ዛሬ ቪዲዮ ከተለቀቀ ደስ የሚል ቪዲዮ እንጠብቃለን። ሀይሚዬም ሁለት መቶ ሽግብት ትልልትልል ግን፣ እኔ ግን ማለት ነው አማርኛው አንዳንድ ጊዜ ጥፍት የሚልብኝ ነገር ለምንድን ነው? ቤተሰብ እስኪ አንድ በሉኝ። ምንኛ ነው ለወሬ ስለምቸኩል ይመስለኛላ። ቤተሰብ እረጋ ልበልና ረጋ እስኪ እንዴ ምንድን ነው የሚያሮጠኝ? ሆ ይሄ ነውር ነው። አቱርጪ እና ሁለት መቶ ኬ እንግዲህ ትገባለች ብዬ አስባለሁ ሀይሚዬ። እኔ ያው ሁለት መቶ ኬ ከገባች በኋላ ደስታ በደስታ እንደሚሆን ሁሉም ታርቆ ሁሉም በየፊናው እንደሚሄድ እርግጠኛ ነኝ ማለት ነው። ለማንኛውም በጣም ደስ ይላል ሀይሚዬ ሁሌም ዘና ፈታ በይልን። አንቺ ማለት ታዳጊ ወጣት ነሽ ገና ብዙ ነገር ይጠብቅሻል። ለብዙዎችም ደግሞ አረያ መሆን አለብሽ ከአንቺ። በነገራችን ላይ ማለት ነው በአሁኑ ሰዓት ሀይሚና ብሩኬ ቁም ነገር ነው የሚላችሁ። ተጠቅመውም ሰውን እየጠቀሙ ነው የሚገኙት። ተጠቅመው ሰው እየጠቀሙ ነው የሚገኙት። ይሄ ፕራንክ መሰራቱ ብቻ አትዩ ማለት ነው አትዩ። ዳኒና ሶሲ ዩቲዩብ ላይ አይታወቁም። የሚታወቁት ቲክታክ ላይ ነው። ቲክታክ ላይ ብትታወቁ ማለት ነው የሚጠቅማችሁ ለቲክታክ እንጂ ለዩትዩብ አይጠቅማችሁም። ስሬስ ማለት ነው እና እነዚህ ደግሞ የሚታወቁት በዩቲዩብ ነው። ስራም ያለው ዩቲዩብ ላይ ነው። ቲክታክ ላይ ልመና ነው። ለምናችሁ ስለ ማርያም ስለ ገብርኤል ወይንም ደግሞ ስለ አላህ ብላችሁ አበባ፣ ልብ ቅርጽ፣ በንቦሌኖ፣ ዶናት፣ ሽቶ ወይንም ደግሞ እንትናቸው እንዳሊያቸውን እያሳዩ ወይ የሆነ ነገራቸውን ፊታቸውን ዱቄት እየተቀቡ መከራ አይተው ተግጠው ተጋግጠው ነው ለምነው የሚሰጣቸው ማለት ነው። ቲክታክ ላይ እንትን ዩቲዩብ ደግሞ ስትመጡ ዩቲዩብ ላይ በራሳቸው አይዲያ ነው የሚንቀሳቀሱት። በራሳቸው አይዲያ የሚፈልግ ይከታተላቸዋል፣ ደግሞ የማይፈልግ ደግሞ አይከታተልም። እና ራሳቸው አስበው ፍንጭ አፈንጭተው ምናምን ነው። አቤት የዛሬው አማርኛማ እንደ ጉር ነው እናንተ የሚነደው። እና ማለት ነው እንደዛ አድርገው ነው አይዲያውን ፈልቀው ነው የሚያመጡት። እና ዩቲዩብ ላይ የታወቀ ሰው ዩቲዩብ ላይ ነው በቃ። ቲክታክ ያሉት ለቲክታክ ነው ልመናቸው እና አሁን ዳኒ እና ሶሲም ሲመጡ እንዳያችሁት ከነ ብሩኬ ጋር የተቀላቀሉበት ዋናና ዋና ምክንያት ለመፈመስ ነው። ቲክታክ ላይ የፈለገ ነገር ፌመስ ብትሆኑ ማለት ነው። ዩቲዩብ ብትመጡ ዩቲዩብ ላይ ለመፈመስ ከባድ ነው። ምናልባት ከፌመስ ጋር መቀላቀል አለባችሁና ዳኒ ይሄን ሁሉ ስራ የሚሰራው በነገራችን ላይ እዚህ ጋር በደንብ እንዲታይለት ነው መቶ ሺህ ለመግባት ነው ማለት ነው እና በዛም በዛም ተባብሎ እንግዲህ ሀይሚዬም ሁለት ልትገባ ነው እንግዲህ አንድ ናት ግማሽ ናት የቀረቻት እንግዲህ እሷም ዛሬ ትሞላለች ታልፋለች ብዬ አስባለሁ ዳኒ መቶ ሺህ ይገባል ገባ እንደ ቤተሰብ አላየሁትም ብቻ ገብቶም ሊሆን ይችላል አላየሁትም ምን ላይ እንደደረሰ ዩቲዩቡ እና ሀይሚ ብሩኬ መፈመሻ ናቸው የብዙ ልጆችም ደግሞ ህይወት እየቀየሩ ይገኛሉ በተለይ ቡታጅራ ላይ ያሉ ዩቲዩበሮች እነሱን ብቻ ሳይሆኑ እና አብርሽንም ብንወስድ አብረሽና ርቷንም ብንወስድ ለብዙ ልጆች ዩቲዩብ እየከፈቱ እየተነሱ ነው እየሰሩ ነው። እና ራስ በራሳቸው የሚተጋገዙት ነገር የሚጠቃቀሙት ነገር መልካምነታቸውን ሳላደንቅ አላልፍም። በጣም ጎበዝ ልጆች ናቸው፣ የሚደነቁ ናቸው። በቃ እና እውነት ቀጥሉበት ነው የምለው። እኔ ቀጥሉበት፣ ቀጥሉበት ይሄ እንትን የሚሰራው ነገር ሲረዝም ምናምን ቢያናድድም ተመልካችንም ቢያሳስብ ግን እኔ አደንቃችኋለሁ። ሀይምዬ ብሮኬ በጣም ነው የማደንቃችሁ። ቁም ነገር ማለት ነው እና አንዳንዴ ግን ለተመልካችም ደግሞ ክብር ሲባል ተመልካች ለእናንተ ሲጨነቅላችሁ ሲያስብላችሁ፣ እናንተም ደግሞ ለተመልካች ክብር መስጠት አለባችሁ። ቪዲዮ በጣም ሲረዝም ሰው ይጨናነቃል። ምክንያቱም ድራማ ነው ስለማትሉ ማለት ነው። ያ ያን ነገር ደግሞ ብታስተካክሉ የምትሰሩ ስራ አስተማሪነት አለው። በውስጡ በጣም የሚያስተምር ነገር አለው። ያው ድራማ ሲሰራ አስተማሪነትም አለው፣ የሚያበሳጭም ነገር አለው። ብቻ የተሰጣቸው የሚሰሩት እንትን አለ ድርሻቸው ሁሉም ማለት ነው እና አንዱ ትክክል ቢሰር አንዱ ደግሞ ሰውን የሚያናድድ ብቻ የሆነ የሆነ ነገር አላቸው ድርሻቸው። እና እንደዛ ነው። ያው ሰሞኑን እንግዲህ ይጠናቀቃል፣ በዚህ ሰሞን እንግዲህ ይጠናቀቃል። ብሩኬ ሐይሚዬ ሁለት መቶ ኬ ከገባች ሰርፕራይዝ አላት ብለዋል። ሰርፕራይዙንም ደግሞ በጉጉት እንጠብቃለን። በዛ ላይ ደግሞ የሐይሚ ልደትም እየደረሰ ነው ታውቃላቸው አይደለ? እየደረሰም ስለሆነ ከአሁኑ እንግዲህ ደስቷን እየገለጸችልን ትገኛለች። ደስ ብሎኛል፣ ደስ ብሎኛል፣ እስቃለሁ፣ እስቃለሁ እያለች እንግዲህ ዛሬ ሽክም እሽክም እያለች መታለች። አይምዬ ሁሌም ሳቂልን፣ የእኛ ታዳጊ፣ የእኛ ንግስት፣ የኛ ጨረቃ፣ የብሩኬ ጠንበለል ማለት ነው። ብሩኬ ብሩኬ ቃል ቃል የለኝ ምን ለብሩኬ በነገራችን ላይ ብሩኬ ስለ ብሩኬ ብዙ ሰዎች መጥፎ ነገር ይላሉ። ብዙም አይደሉም እኮ ከመቶ አስሮቹ ናቸው። ዘጠና ፐርሰንት ደግሞ በጣም ይወዱታል በጣም ያከብሩታል ማለት ነው እና ለአስር ሰው ደግሞ እኛ አንጨነቅም። አስሮቹ ቅናተኛሞች ናቸው፣ እንደቀኑ ይኖራሉ። እና እኔ ብሩኬን ማለት በጣም የማደንቀው ለሴት ልጅ በጣም ክብር አለው በዛ ላይ የእናቱ ልጅ ነው። ስለ እኔ እናቱን የሚያከብር ማለት ነው። ገብርኤልን ነው የምላችሁ እንዴት እንደምወድ ማርክን ወደዋለሁ። በቃ ሁሌ ለእናቱ እናቱን ማስደሰት ይፈልጋል። በቃ ባገኘው ነገር ማለት ነው እና በተለይ ደግሞ እናት የምትሳደቡ ሰዎች ራሱ ማለት ነው እኔ እንዴት ጨጓራዬን ላጥ እንደምታደርጉት ብታውቁ። ላጥ የእኔ እናት እስከምትሰደብ እኔ አልጠብቅም፣ ግን ታናድዱኛላችሁ። የእውነት ነው የምላችሁ እና ብሩኬ ደግሞ ለእናቱ ያለው ክብር እናትን መውደድ ማለት ሴት ልጅ መውደድ ማለት ነው። በነገራችን ላይ እሱ ለእናቱ ስፍስፍ ሲል የሰውን እናት አይነካም። በነገራችን ላይ እንደዚህ አይነት ሰው እናቱን የሚወድ የማንንም እናት አይነካም እና ያ ያ ነገር ስርዓቱ፣ ስነ ምግባሩ ያስደስተኛል። በጣም ምርጥ ልጅ ነው ምርጥ በቃ ቁም ነገር ማለት ነው። እና ቡራጌ በዚሁ ቀጥልበት አይቀይርህ። ሀይሚዬን በጣም ነው የምንወድሽ፣ በጣም ብልህ ሴት ነሽ፣ ምርጥ ልጅ ነሽ። አንዳንዴ ግን ድርቅ ስትይ ደግሞ ታናድርጅናለሽ። ብታናድርጅንም ግን ችግር የለው። እኛ ኮ ለምን መስልሽ አሁን ባለፈው ራሱ ታረቁ፣ ይቅርታውን ተቀበይ ምናምን ምናምን ስንልሽ የነበረው ሌላ ነገር ውስጥ እንዳትገቡ ምክንያቱም እናንተ ክፍተት በፈጠራችሁ ቁጥር የእናንተን መለያየት የሚፈልጉ ሰዎች ስላሉ ወደ ከባድ ደረጃ እንዳሄድ ድረስ ብለን ነው አንችንም ስንቆጣሽ ምናምን የነበረው እንጂ፣ እኛ ባንወድሽ ባናከብርሽ እኮ የራሷ ጉዳይ ጭች ደግሞ ምናምን ምናምን ብለን እንደ ሰው ስም አውጥተንልሽ እንተውሽ ነበረ። ግን ለምን ብለን ነው የምንተው? ጥፋትሽን ጥፋት ነው፣ ትክክል ስትሰሪ ደግሞ ትክክል ነው ብለን እናሳልፋለን ማለት ነው። ሀይምዬ፣ እኔ ውድ ነገር። ለማንኛውም እኔ ሀይምዬን ከብሩኬ አላስበልጥም፣ ብሩኬንም ከሀይሚ የማስበልጠው ነገር የለም። ሁለቱም ለእኔ አንድ ናቸው። ይደጉ ይመንደጉ። ከዛ ደግሞ ለቁም ነገር በቅተው አግብተው ወልደው ለማየት ያብቃን። የሰው ልጅ መጀመሪያው ሳይሆን መጨረሻው ሲሆን ነው ደስ የሚለው ሲሳካለት። እና እንደዛ ኖሯቸዋል ውዶች ዬ ማሮች ዬ፣ ለማንኛውም ዛሬ በጉጉት የምንጠብቀው ቪዲዮ ይኖራል። እንዳታስጨንቁን፣ ሌላ ቪዲዮ ይዘንታችሁ እሺ እና ገና አሁን ልኝ እወዳችኋለሁ፣ አከብራችኋለሁ። የምታበረታትኝ ደግሞ ሁላችሁንም እውነት እኔ ቃላት የለኝም ለእናንተ